እስቲ ያሳይን የገዛ ቴምር ይበል ሰምል ነው ያ ጣፋሽ ከመብላት ስንወጣ እንኳን ፍሬውን ላለመጣ አጣጠሩ። ግን አሁን ረመዳን ስለሆነ በብዛት አሪፍ አሪፍ ቴምር ይገኛል። እንደዚህ እዛ ነው የሚዞረው ቴምር፣ የቴምር ፍሬው ማለት ነው። ለጸጉር፣ ለፊት፣ ለቅባት፣ ለስክራብ ይገለገሉበታል ሳይሆን ማለት ነው ይጠቀምበታል ይጠቀማሉ ለጸጉር ይጠቀማሉ ለፌርማስ እና ለፌር ቅባት እ ይጠቀማሉ ፊሎና አዳም የሚሉት ምንድን ነው ሁሌ ላይብረሪ፣ ኮሚዩኒቲ ላይብራሪ ሚውድ ልጅ በጣም በርቀለው። ለማንበብ እኮ አይደለም። ልክ ኢትዮጵያ የተሰራ ይመስላል። አንድ አብሮት ላይብራሪ ቤት ይመስላል ስታዩት። የምታዩት እንዳለ ላይብራሪ ነውና እዚህ ጋር በየቦታው ነው ላይብራሪ ያለው። በጣም ትላልቅ ላይብራሪ ማለት። ዊችስ ጉድ ነው። በጣም አሪፍ ነው። ሪኮመንድ የሚደረግ ነው። በየሁሉም ከተማ ካለ ሄሎ ቡክ ታነበልሽ ያንት ቡክ ያው፣ ደረስን እዚህ ነው። ለካዳ ከተማውን ብላ ላሳያችሁ።

ት ሞ ሁሉም ዝናቶች ይመጣሉ ሆነ ሶስት ሆነ ነግእሱለክ ተብሎ የተሰራይ ደግሞ ቢብሊዮቴክ ነው። እዚሞ እንዳለ ለወላጆች የተዘጋጀ ቦታ ነው። እንደምትመለከቱት ባለሶፋ ቁጭ ብለን እኛ እዚህ ቁጭ እንበል። ይሄ መጽሐፍ ደግሞ አሁን ያገኘሁት እንደ ድንገት ለወላጆች የተጻፈ ነው። በርናውት ሳያጋጥመን እንዴት ከልጆቻችን ጋር ሪሌሽንሽፕ ማግኘት ማግኘት እንደምንችል በጣም በርናውት ማለት በጣም ሳትፈጊ ማለት ነው። በርናውት በቃ በጣም እንትን ስትሆን ስትረሱ ስትገባ ምናምን ነገር ያው መቼስ የእንግሊዝኛ ነው። በዶች ተርጉሙ ነው በጀርመን የተተርጉሙ ወይስ የጀርመን

ገና እንደዚህ ስትገልጹት ማለት ነው። እዚህ ጋር ለመድረስ ያላችሁ ሙሉን ጨርሰሻል ከታሪክ ከዛ ታሪክ ውስጥ አንዱ ማስረሹ ምንድን ነው? አንዱ ማረስ ለኔ ደስ ይለኛል። አታይ ዘሳት ያንግ ስለነበርኩ ላይክ 16 ምናምን አካባቢ ነበርኩ 16 አካባቢ፣ እና ሳነበው ማለት ነው 17 ምናምን ነገር ያው ፍቅር ሲይዛት ምናምን ነገር ለመጀመሪያ ጊዜ ኢቭን በዛ ሲቲዩሽን ውስጥ ሆና ማለት ነው የያዛት መንገድ ሳነበው የአፓርት ደስ ይለኛል። ከወንዱጌታማሪ ትምህርት ቤት ላይ ታፍናል። በቃ አይደለ ተደብቀው ነው የሚኖሩት። እና ኢቭን ከተደበቀችበት ቤት ራሱ ማለት ነው እንደ ሌላ ፋሚሊዎች፣ ዩዶች ተደባቂዎች እነሱ ጋር መጥተው ሚክስ አርግተው እየኖሩ ያ የእነሱ ፋሚሊ ልጅ ወንዱ ከሱ ግንኙነት ምናምን ነገር የተዛበረ ሲመጣ ፍቅር ተያያዙ ማለት ነው እና ላይ ሄደው ምናምን እንትን አለ ቆጥ አለ። መጽሐፉ ላይ ነው ያለው፣ ሪል ላይፍም አለ። እጅ ሳይሆን ማለት ነው ቆጡ ላይ ነው በጣም ሪል ላይፍ ሄዶ ሲያሳዩኝ ያነበብኩት እራሱ ቁጭ ነው ያገኘሁት። ቤቱን ኦሬዲ ሳላየው በፊት በስርዓት ቤቱን አየሽ ገብተሽ ምናምን እና ቤቱን ሳላየው በፊት ማለት ነው ያነበብኩት መጽሐፍ እንዳለ ጭንቅላት ውስጥ እየታየኝ ነበረ፣ ቤቱ ምን አይነት እንደሚመስል። ያቺ ጠባ ደረጃ ሲል በቃ እራሷ እና ብልጭ ያለው በቃ ያሳለፈችው ቤት ለእኔ ሰርፕራይዝ አልሆንኩም። ቀጠሮ በእርግጥ ማስያዝ አለበት። እኔ አላየሁትም መጽሐፉንም ስላላነበብኩት፣ ግን በጣም በቃ ውስጡ ራሱ ያው ሁሉ ፋሚሊ እንዴት ቻለ ለስተታው የሚኖሩበት ፋሚሊ የሷ አና ፍራንክ ፋሚሊ አለ፣ አባቷ፣ እናቷ፣ እህቷ፣ እሷ እና ሌላም ሰው አለ መሰለኝ። ከዛ ደግሞ ሌሎች ፋሚሊ መጡ እና ታባታሉ። ከዛ ወንዱ ልጅ አለ ሰው ያንን ሁሉ ፋሚሊ ወደ ሰባት ስምንት ፋሚሊ ያች ጠባብ ቤት መኖር እንዴት እንደሆነ አስበው። ያለ ምንም ድምጽ አታሰሙ ማለት ነው። ብቻ በጣም የሚያስጠላው የጨቆናቸው እዛ መስተር ደሚኖሩ ናቸው ጨቋኞች። በፀብ ነው በሆነ ነገር ተጣልተው ነው ሳይሆን በፊት አይኖሩም ነበር፣ ይኖሩ ነበር በሰላም ግን የፖለቲካ ነገርም ያያይዟል። የሆነ ነገር ያወጡት ዩዶች ናቸው ነገር በሚል መሰረት በዛ ዩዶች ተጠሉ ምናምን ከዛ ከሌላ ሀገር የመጡት ዩዶችም ወደ ሀገራቸውን ለመመለስ ምናምን ነገር ታገዱ ማለት ነው። ከዛ ሀገር እንደመጣ በለው እና

እና በዛው ፀጉሬን ክርቪ አርጋለ እንደዚህ አይነት ኦ እንደዚህ አይነት ማለት ነው። በጣም የሆነ ለቀቅ ወይ ወይ ቤቢ ሻርክ ታፈጃው ወይ ቤቢ ሻርክ ናው ያ ማለት ተርጓሚ ነው፣ በቃ እሷ የምትለው እንዳለ ይላል። እና ይሄ እንደዚህ እንደዚህ እንደዚህ አይነት ፍሪስ ሰወድ የሆነ በቃ ለቀቅ የሚል የሆነ ውርድ ብሎ ለቀቅ የሚል ግን ይሆናላ። እንዴት ናችሁ? ደህና ናችሁን? ለማንኛውም እስኪ ዛሬ ያያችሁት ፍላውግ ይሄን ይመስል ነበረ። ዛሬ ቲቪያችንን በሰላም ከወሰድን በኋላ እንሰራበታችኋለን ማለት ነው። ለማንኛውም እንደዚህ አምሮብን እንግዲህ እተጓ ማለት

ናቲ የሚጫወቱ እዚህ ነው። እንግዲህ አሁን ሰላም ብለውት እሱ ሊታጠብ ገባ። አይሽ የሚጫወቱ ተዘጋፊ ነው። አዳም ትጫወታለሽ፣ ስታደግ ትጫወታለሽ፣ ስታደግ ትጫወታለሽ፣ ስታደግ ይህን ይጣፋጭ ፉስባል ትጫወት ያለሽ ልክ እንደ ማማ ያ ኦኬ